ሰይፉ ቤቤስ ያው እንግዲህ ከሳምንት በኋላ ከች ብሏል። በሰዓቱ ይሄን ላደረገ ለፈጣሪ ክብር ምስጋና ይገባዋል። አመስግነን ጀምራ። አሁን ያው እንግዲህ ደስ የሚል ተመልካች መጥቷል። እናንተም ከልብ ነው የምናመሰግኑ። በነጋችን ላይ ባሳለፍነው ሳምንት አሜሪካን ድረስ ጠርተ አፍሪካን ኢምፓክት አዋርድ ያው ሽልማት ስላበረከቱልኝ ከልብ ነው የማመሰግነው። ይሄ ሽልማት ይሄን ብቻ አይደለም፣ መጀመሪያ እግዚአብሔርን አመሰግናለሁ፣ ቀጥሎ ቤተሰቦቼን፣ ቀጥሎ ተመልካቾቼን፣ ቀጥሎ ደግሞ አብሮኝ የሚሰሩትን በአጠቃላይ ይሄ ሁሉ የእናንተ ነው ለማለት ነው። ስለ ሽልማቱ ግን አመሰግናለሁ፣ አመሰግናለሁ። ዛሬም እንግዲህ ልዩ ሆነ የክብር እንግዳ ያሉን ዶክተር ዘበነ እዚህ ነው ያሉት። ስለ አዲስ መጽሐፋቸው ይነግሩናል። አነጋጋሪ መጽሐፍ ጽፈዋል ዶክተር ዘበነ። ለዶክተር ዘበነ ምናታት ዶክተር ዘበነ አዲስ በጻፉት መጽሐፍ ላይ እስልምናንም ክርስትናንም በአጠቃላይ ሃይማኖት ብሎ የሚኖርን ህዝብ ወዳልተገባ መንገድ የሚከት አዲስ ፍልስፍናና እምነት መጥቷል እና አውቃችሁት አዎ ብታምኑ ወይም ብትከተሉ ይሻላል። ይህን ጉዳይ ግን እኔ ራሴ ፒኤችዲ የሰራሁበት ስለሆነ በጉዳዩ ላይ መጽሐፍ ጽፌያለሁ ብለዋል። በዝርዝር እናወራቸዋለን። በሳቸው ሀሳብ ላይ ደግሞ ተቃውሞ ወይ ሌላ ተቃራኒ ሀሳብ ያለው ሰው ካለ ሰይፉ ኢቢኤስ በሩ ክፍት ነው። ለማንኛውም ዶክተር ዘበነ እዚህ ነው ያሉት። ለዶክተር ዘበነ ያው እንግዲህ ዱባይ የሚኖር ባለሀብት ነው። ለአስር ሰዎች የተለየ እድል አመቻች አለው ስላለ የሰይፉ ቤቤስ እንግዳ ነው። ለማንኛውም ማን ነው ሲመጣ ነው የምናውቀው። መጨረሻ ላይ ደግሞ አበቃል ቃል በገባው መሰረት ከአሁን በፊት በሰይፉ ቤቤስ ሶፋ ላይ አዲስ ነጠላ ዜማውን ሁል ጊዜን ያቀርባል። ለሁሉም እስኪ አሉ ለማለት ነው ከዛ በፊት እስኪ እናንተ ተመልካቾች የምትልኩልኝ የተለያዩ ቀልዶች አሉ። ሳምንቱ እንዴት አለፈ ጭውውት አለ። መግቢያው ሞቅ እናደርገውና እንመለሳለን። እስኪ ከእነሱ ጋር ቆይታ እናድርግ። ትልቅ መነጋገሪያ የሆነው የዶናልድ ትራምፕ ጉዳይ ነው። ዶናልድ ትራምፕ ኖቤል አለመሸለማቸው በዚህ ሳምንት በጣም አበሳጭቷቸዋል። ለዚህም ነው እንግዲህ በተለያየ ጊዜ ኖቤል ለሳቸው እንደሚያስፈልግ ሲናገሩ ያለውን ቪዲዮ ብዙዎች ያንሸራሽሩታል። የመጀመሪያም ሰው ናቸው ተብሏል። በቃ ለእኔ ያስፈልጋል በማለት መጨረሻ ላይ እንደውም የኖቤል ኮሚቴው ስላልሸለማቸው በጣም ተበሳጭተው ኮሚቴውን እስከ መውቀስ ደርሰዋል። ምናልባት ደግሞ እንግዲህ ከአሁን በፊት በሶሻል ሚዲያ ተበሳጭተው የራሳቸውን ሶሻል ሚዲያ እንደፈጠሩት ቱዝ የተሰኘ ልክ እንደዛ ሁሉ የእሳቸውን የራሳቸውን ኖቤል ሊፈጥሩ ይችላሉ እየተባለ ትንሽ እንግዲህ ሙድ ይዘውባቸዋል። ዶናልድ ትራምፕ ካሁን በፊት እስኪ ኖቤል ያስፈልገኛል ሲሉ እንዴት ይናገሩ እንደነበረ ቪዲዮዎችን አይተን እንመለስ። ሌላው ዚያብር ከመጣሁ በኋላ ያስተዋልኩት ነገር መንግስት በጀቱ ስለተዘጋ፣ ለጊዜው ዲሞክራቶችና ሪፐብሊካን ስላልተስማሙ ለጊዜው መንግስታዊ ስራዎች ላይ ያሉ ሰራተኞች ለብዙዎቹ ያው እንግዲህ ከስራ የማሰናበቻ ደብዳቤ እየደረሳቸው ነው። ፓርክ ውስጥ የሚሰሩ ሰዎች ስራ ስለማይከፈላቸው ስላቆሙ ሰርጎች እየተሰረዙ ነው። እሱ ብቻ ሳይሆን የአየር ትራፊክ ተቆጣጣሪዎች ደሞዝ ስለማይከፈላቸው ፕሌን በሰላም እያረፈና እየተነሳ አይደለም፣ ወይም ደግሞ የሚሰሩት ሰዎች ደሞዝ እያገኙ አይደለም። ትንሽ ለየት ያለ ውዝግብ እያስተናገደች ነው አሜሪካ። ለማንኛውም እስኪ አንድ የበረራ ሰራተኛ ፕሌን ይዞ

እንዳያችሁት ነው እንግዲህ፣ ይኸው እንግዲህ በሰይፉ ቤቢ እስካሁን በፊት እንግዲህ አድርገን ነው ነበረ ታዋቂ ሰዎችን ፎቶ በማበላሸት ይታወቃል። ግን አሁን የወራት የስዕል ኮርስ ስላገኘ ይህ ተወዳጅ ሳሊ የሚስላቸው ስራዎች እየተስተካከሉ መጥተዋል። በፊት ያሾፍ ወይም ደግሞ ያስቅ ነበረ በስዕሎቹ። አሁን ግን ከትምህርቱ በኋላ ተስተካክሏል። አንዳንዶች ግን አልሰሙም መሰለኝ፣ አሁንም እየተጨቃጨቁት ነው። ለምሳሌ ባሳለፍነው ሳምንት ይሄንን ጀበና ሰርቶ ነበረ ሰዓሊው ናቲ፣ እና ጀበናው ስር ምን ብሏል አንዱ እንዲ፣ አንተ ችግርህ ከሰው ነው ወይ? ችግሩ ከሰው አይደለም። ናቲያችን ተምሯል፣ እያስተካከለ እየሳለ ነው እንጂ ይህ ጀበና እኔ ነው። መጠጥ ለሚወድ ሰው በተለይ ተረትና ምሳሌ መጠየቅ ከባድ ነው። መጠጥ ቤት ውስጥ ነው እና፣ በጎደለ ሙላ። እስኪ ተረትና ምሳሌ አባባል ሀምሳ ሎሚ አንድ ጆግ ተከሽኖ በደንብ ይሰራል። ለአምሳ ሰው ጌጡ፣ ለአንድ ሰው ሸክሙ። አይታሹ የቆጡን አወርድ ብላ መንቆርቆሪያ ውስጥ ያለውን ጠጅ ደፋችሁ። ቀስ በቀስ የሚለውን እስኪ ሙላው። ቀስ በቀስ ድራፍት አምሳ ብር ገባ። ከፍትፍቱ ሲባል ድራፍት ምርጫ ነው የመሰለው። የነ ቶሎ ቶሎ ቤት አታጣድፉን፣ እናመሽበት። ሙሽራ መጣ በርበሬ ቀንጥሶ ነው መልሶ። ያው እሱ ግን ሙሽራ መጣ መስጋና ሻምፒየንስ ሊግ ጨዋታ ለማየት ባር ውስጥ ቆሞ የተዋወቁ ፍቅረኛሞች እንዴት ሊጋቡ ይችላሉ? ውድድር ለማየት ቲቪ ላይ አፍጥጠው ነበር። በኋላ ላይ እንግዲህ ተዋወቁና ሲጋቡ ሰርጋቸው ሊሆን የሚችለው እንዲህ ነው። የጽድቅ መንገድ ላይ ቆሙ ሰዎች አሉ። ባካችሁ አግዙን፣ ታመናል፣ አልጋ ይዘናል እያሉ ነው። የነሱንም ቪዲዮ አይተን እንመለስ። ሰላም፣ ጤና ይስጥልን ውድ ያገሪ ልጆች፣ እንደምናላችሁ በሀገር ውስጥም በውጭ ነው የምትገኙ ኢትዮጵያውያን፣ ልጅ አትናቲዎስ የልብ ሕመም ገጥሞት አስቸኳይ ቀዶ ጥገና እንደሚያስፈልገው ተነግሮኛል። ለዚህ ሕክምና አንድ ሚሊዮን አምስት መቶ ሺህ ብር እንደሚያስፈልገው ተገልጾልኛል። ይህን ወጪ ለመሸፈን አቅሜ ስላልፈቀደ የቻላችሁት እንድታግዙኝና ልጅ እንድታደኑልኝ በእግዚአብሔር ስም ጠይቃለሁ። ብዙ ደጋግ ኢትዮጵያኖች አሉ በሀገር ውስጥም በውጭም በገንዘብም በጸሎትም ወገኖቻቸውም በመርዳት እግዚአብሔርን የሚያስደስት ስራ የሚሰሩ ለእናንተ ለሰይፉ ቤቤስ ተመልካቾች ለደጋጎቹ አላ ይስጥልን፣ እግዚአብሔር ይስጥልን ብለናል ላመሰግናለን ሰይፉ ድምቅ እንዳለ ነው። እሁድ ነው። በእያላችሁበት ጥሩ ጊዜ ነው። ከመልክቶች በኋላ እንመለሳለን። አትፍዘዙ። ቀኝት የታልታዲያ